ናታን ና ዳጣ መስተ መጨረሻ ፊት ለፊት ተጋፈጡ። ናታን እንግዲህ የዳጣን አይን ምንብዬ ነው እማየው፣ እንዴት ነው ማያት፣ ምንድን ነው የምላትስ? እያለ እንግዲህ በሌሊት ወጥቶ ወደ ውጭ ላይ ቆይቶ ነበር አምሽቶ፣ እየገባው ከክላሱም እየወጣ አልነበረም። በስተ መጨረሻ ግን እሷስ ምንብዬ ነው አይኑን ማየው፣ እንዴት እንደዚህ አይነት ነገር ያስባል እያለች ነበር። ና በስተ መጨረሻ ግን ዳጣ ደፋር ናት፣ ክላሱ ድረሰተት ብላ ሄዳለታለች ማለት ነው። እንግዲህ እሷም ይቅርታ ካስቀየምኩሽ ነበር ያላት። ይሄ ሁሉ ስራ የ የአቤጌል ስራ ነው። እኔ አንቺ የሽ መሆንሽን እሷትን ምንም እማውቀው ነገር የለም የተጣፈው በአንቺ ስልክ ነው ነው ያላት እና እሷም እንግዲህ አይቸዋለሁ የጣፍከውን ነገር ሁሉ አይቸዋለሁ። እሷ ራሱ ብትሆን እኔ ራሱ ብሆን እንደዚህ የጣፍኩልህ እንዴት እንደዚ አይነት ነገር ትመልስልኛለህ? እኔ እኮ የቀረብኩህ ብሆን እንደምናት ነው እንዴት እንደዚህ አይነት መልስ የምትመልሰው? እንዴት ነው እንደዚህ የምታስበው? በማለት ነበር ያለችው። ና ስለዚህ እሱም የጣፍኩላትን ቴክስት ስታየች እኔ ለእሷ ስሜት እንዳላት እንዳለኝ እንደምወዳት ትረዳለች፣ ታውቃለች። እሷን እንደማልወድ ዳጣ እንደምወድ ትረዳለች ነው ያለው። ና ስለዚህ አንቺ ነሽ ከጉዳይ ወጣሽኝ ቴክስቱ እ እኮ አንቺ ባታጠፊው ኖሮ ለመጨረሻ ከዚህ ቤት እኮ አቆራርጣኝ አባረኝ ነበረ። ግን እዝጌር አወጣኝ ከአንቺ ጎበዝነች። ደግሞ ማለት እንግዲህ ይህን ሁሉ እሷ የጣፈችውን እወድሃለሁ፣ ምናምን እንደዚህ እያለች ብዙ የፍቅር ቴክስቶችን በዳጣ ስልክ ጥፋለት ነበር ለናታን። ግን እሷ አክቲቭ ስለሆነች ወዲያውኑ ድሌት ታርግተዋለች። ከጉዳ ተዋለች ማለት ነው። ላይክ አርጉኝ ፈልጌው ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁላችሁም ሰላም ብያለሁ። ሰላማችሁ በዘይት ተረፍረፍ ይበልልኝ። ለቻናሌ አዲስ ሆናችሁ እንደተለመደው ሰብስክራይብ አድርጉና ቤተሰብ ይሁኑ። ነባሩ ለምታበረታቱኝ ምስጋናዬ ከልብ ነው ማለት ነው። ዳጣ ዲራማ ደስ የሚልና አስተማሪ ዲራማ ነው ማለት ነው። እንግዲህ ምን አለ የሚለውን ዛሬ እጅላችሁ መጥ መጥቻለሁ ማለት ነው። እንግዲህ ዳጣ ዲራማ ተፈቃሪና አፍቃሪ አንዳንድ ጊዜ አይገናኝም። ፈላጊና ተፈላጊ የተለያየ ነውና እንግዲህ ዳጣ ናታን የቀረበችው በእህትነት ወይም ደግሞ እንደ ወንድሟ እርግታ ነው ማለት ነው እሱ ግን ደግሞ በሌላ ይወዳታል ማለት ነው ማለት ግልጥ ሴት ናት ተጫዋች ናት በቃ ፈታ ያለች ሴት ናት እና በአጠቃላይ ይወዳታል ማለት ነው እሷ ግን ለሷ ምንም አይነት ስሜት የላትም ለሱ ምንም አይነት ስሜት የላትም ተወዷዋለች ብትወደው ደግሞ እንደ ወንድሟ ነው ሁሉንም ሰው ትወዳለች ተግባቢ ናት ነገር ግን የተለየ ስሜት የላትም ለሱ ማለት ነው እሱ ግን ደግሞ በጣም ነው የሚወዳት እንደዚሁም እንግዲህ ሰላምዬ ሰላምም እንግዲህ እየገፋፋች ትገኛለች ዳጣ ማለት ነው። እንግዲህ ለምንድን ነው ሰላም ዳጣን የምትገፋፋት? የሆነ የምታውቀው ነገር አለ ማለት ነው የተደበቀ፣ እሷ ብቻ የምታውቀው ውስጧ የሚያውቀው እንግዲህ የሆነ ሚስጥር አለ ብለን እናስባለን ማለት ነው። እንደዚሁም እንግዲህ አቶ ደረጀና ወይዘሮ ማርታም ደግሞ አቤጌልን ነው የሚገፋፉት ከ ናታን ጋር እንዲጋቡ ማለት ነው። ናታን ግን አቤጌልን በፍጹም አይፈልጋትም እና መጨረሻ ላይ ግን ዳጣ እንዴት እንደዚህ አይነት ቴክስት ትጽፋለህ? እኔ ራሱ ቢሆን እንደዛ ያልኩህ አይ ብለህ ዝም ነበር ማለት ያለብህ እንጂ እንደዚህ አይነት መጻፍ አልነበረብህም፣ ካንተ አልጠብቅም። ይሄንን ነው ያለችው። እና እሱም ከስከፋው ይቅርታ ብሏት ነበረ። እሷም አዎ፣ ግን በጣም ነው የከፋኝ፣ እንደዚህ ያልጠበቅኩም ካንተ እኔ ከወንድምነት ከወንድምነት ያለፈ ሌላ ነገር አላቅም ነበር ያለችው። እና ስለዚህ በቃ ይቅርታ፣ ምንም እንዳልተፈጠረ እርሽ ብሏት ነበረ። እሷም ግን ምረሷ አይመስለኝም፣ እሞክራለሁ፣ ለማንኛውም እያለች ነበረ እና በቃ እሺ እስታሄል ብላ እንግዲህ ትታወታለች ማለት ነው። ነገር ግን እሱም በጣም ግራ ተጋብቷል። ዳጣ እምትወጅኝ ከሆነ ትወጅኛለሽ፣ እማትወጅኝ ከሆነ ግን ደግሞ ከልቤ ውስጥ መንቀር ያውጥቼ ለዘላለም ቀብርሻለሁ። ነገር ግን አንቺን እንደምትወጅኝ እና እንደማትወጅኝ ለማረጋገጥ የራሴ የሆነ መንገድ እማረጋግጥበት አለ። ያነበብኩት መጽሐፍማ ለዚህ ለዚህ ታልጠቀመኝ ለመቼ ይሆንኛል? ዳጣ አለቅሽን ፈትንሻለው እያለ ይገኛል ማለት ነው። እናተን እንግዲህ ሴቶች መጀመሪያ ጊዜ ሊደረደሩ ይችላሉ። እና በራሴ መንገድ ፈትናታለው፣ እውነት ለኔ ፍቅር ፍቅር አላት የላትም? እውነት ለእኔ ፍቅር የሌላት ከሆነ እድሜ ልክን እሷን ስከተል አልኖርም እና ከልቤ ውስጥ አጥቼ ቀብራት አለው በማለት ነበር የወሰነው። ና እንግዲህ አቤቄልም ናታን ናታንንም እሷንም ከዛ ቤት ለማባረር ትፈልጋለች እና ዳጣ ሳሎን ላይ ሄደ ወደ እሷ በተቀመጠችበት ጊዜ እንግዲህ ሰላም ነሽ? ስትላት እንግዲህ የአይኗን አጉሮ እርጣ ምናምን ነበር ያለቻት። ለምን እንደዚህ ታይኛለሽ? ምናም ስትላት እንግዲህ እንደፈለግኩም ሆነ የእናት አባቴ ቤት ነው ምን አገባሽ? ነበር ያለቻት። እሱስ ስ ልክ ነሽ፣ አዎ የእናቴ አባትሽ ቤት ነው ያለቻት። እና ዳጣ መለሳ እንግዲህ፣ አንቺ ግን መቼ ነው ከዚህ ቤት የምትወጪው? ነበር ያለቻት። እኔ ከዚህ ቤት መቼም አልወጣም፣ ለምን እንደሞጣው ነው ያለቻት። እስከ መቼ ድረስ ነው እዚህ ቤት የምትቀመጪው? ሂጂ እንጂ ወደ ቤትሽ፣ ወደ የምትሄጂበት ሂጂ ነበር ያለቻትና ዳጣ ግን የትም አልሄድም፣ እኔ እዚህ ቤት የተቀመጥኩት ነው የምቀመጠው ነው። ናታን ደሞ የኔና የኔ ብቻ ነው ምንም ማረጋት ጂም፣ ናታን ናታን እቀርባለሁ ብትይ አለቅሽ እገልሻለሁ ነበር ያለቻትና ናታንሽን የፈለገሽ ማድረግ ትችያለሽ ያለቻት፣ ዳጣ ደግሞ ማለት ነውና ናታንን የፈለገሽን ማድረግ ትችላለች። ተፈለገሽ ራስሽ ላይ ተሸክመሽ ዙሪ። እኔ ስለ ናታን የሚያገባኝ ነገር የለም ነበር ያለቻት። እሺ እንደዛ ከሆነ ጥሩ ነው ነበር ያለቻት እና እሷም እንግዲህ ለእሱ ምንም አይነት ቦታ እንደሌላት ነው የሚያሳየው ዳጣ እና ተፈለገሽ ራስሽ ላይ ተሸክመሽ ዙሪ ነበር ያለቻት እና አዎ አንቺም እሱም እማታርፉ ከሆነ ሁለታችሁን ከዚህ ቤት ትመናቀራላችሁ ናታን ይኔና ይኔ ብቻ ነው የምትለው እንግዲህ አቤጌል ማለት ነው እንግዲህ በግዴታ የራሷ የምታደረገው ትመስላለች ና አንዳንድ ጊዜ እንግዲህ እሷ ትፈልጓለች እሱ ደግሞ አይፈልጋትም እሱ የሚያባርረው ሌላ ነው እሱን ደግሞ ሌላ የምታባርረው ሰዋለች እና እንደዚህ ነው ፍቅር ሚዛ ነው አይደለም አንዳንድ ጊዜ ስታዩት ፈላጊና ተፈላጊ አይገናኝም ማለት ነው እንደዚሁም እንግዲህ እሱ ሳሎን ላይ ቁጭ ብለው እያወሩ ነበርና አቤጌልና ዳጣ፣ ድንገት ግን ናታ ወደ ሳሎን ሲመጣ ዛሬ ደግሞ ጫውታ ይዛችኋል አንድ ላይ ሲል እንግዲህ ዳጣን ፈገግ ማለት አው ከእህቴ ጋር እየተጫወትን እኮ ነው፣ በጣም እኮ ነው እምወዳት በማለት ትላለች። ዳጣ ማለት ነው። ያቺኛዋ ግን፣ ቁጭ በል ናታን፣ ጥዬ ናታንዬ ምናም ነበር ያለችው አቤጌልና አስመስላ። እሱም እንግዲህ አቤጌል ዛሬ እፈልግሻለሁ ከአንቺ ጋር ወጣ ብዬ አዳዲስ መጽሐፎችን መግዛት እፈልጋለሁ ነበር ያላት አቤጌል ማለት ነው። አቤጌል እንግዲህ በጣም ፊቷ ላይ ደስታ ይታያል፣ እሱ እንደዛ ሲላት። እሱ ግን ያንን ነገር የተጠቀመው ዳጣን ለማስቀናት ለእኔ ፍቅር አላት የላትም ለእኔ ቦታ አላት የላትም፣ የሚለውን ነገር ለመረዳት የራሱን ሲስተም ነበር የተጠቀመውና አቤጌልም እንግዲህ ተቁላልታ እንዲልብሴ ልልበስ ሽቶ ምናም ስትለው አይ እንደዚሁ ጥሩ ነው፣ አለባበስሽ ጥሩ ነው፣ ቆንጆ እኮ ነው፣ ምንም መልበስ አይፈልግ አይጠበቅብሽ፣ ማትቀይሬ እንደዚሁ ነው የምንሄደው ነበር ያላትና እሺ በቀናታንዬ ጥሩ ነው አይደለ? አምሮብኛል፣ ፀጉሬ ስታይል፣ አለባበሴ ምናምን ሽቶ ምናምን ላድርግ እያለች ነበር ነው። ምን ምንም አያስፈልግም እንደዚሁ እንሄድና ውጭ ላይ ትንሽ ሄድ ሄድ ብለን አድ አዲስ መጣፎችን ገዝተ እንመጣለን ነበረ እያላትና እሷም እንግዲህ በጣም ደስ ብሏታል። ዳጣ ግን ደስ የሚለው ነገር ምንም ቅናት እንደሌለባት የሚታወቀው ፊቷ ላይ ፈገግታ ይታያል። እሱ እንደዛ ሲላ ፊቷ ላይ የሆነ ፈገግታ ይታያል። በቃ ይመቻችሁ ነበር ያለቻችሁ፣ ይመቻችሁ መልካም ጊዜ ምናምን ነበር ያለቻቸው በፈገግታ ማለት ነው። እና ናታን ግን ይሄ ነገር እሱን አስከፍቶታል። እንዴት እንደዚህ በፈገግታ ይህን ሁሉ ትናገራለች የሚል ነበርና እንግዲህ አሁንም አለቃትን በራሴ መንገድ እፈትናት አለው እያለ በራሱ መንገድ እየፈተናት ይገኛልና እንግዲህ ሰላምዬም በጣም ድክም ብሏት ሳሎን ላይ መታቆጭ ብላ ነበረና። ዳጣን ፊቷን ታይና እንግዲህ ዊ ሰላምዬ ዛሬ ደግሞ ጥቁር ቁር ብለሻል ምናምን ስትላት፣ ወይ ድክም ብሎኝ እኮ እግሬ ልታጠብ ብዬ እንደዚሁ ሂድ ሂድ ስል አንቺን አየውሽ ነበር ያለቻትና እሷም እንግዲህ እኔ ለጠብሽ በቃ ምርቃት እፈልጋለሁ ነበር ያለቻትና እንደዚሁም እንግዲህ አቤቄልም ሰላም ክላሷን በምታስተካክልበት ሰዓት ሄዳ አጠገቧ ቆማ ስሚ አንቺን ያለቻትና የንቀቷ ንቀት እንግዲህ ስሚ አንቺ እኔና ናታን ዛሬ ውጭ ላይ ወተን ጊዜ ልናሳልፍ ነው እችን አይጥ የሆነች ልጅ ደግሞ ንገሪያት ናታን፣ እኔ ካንቺ ጋር ነው ጊዜ ማሳልፍ ፈልገው ብሎኛል። ካንቺ ጋር ነው ደስ የሚለኝ፣ ደስ የሚል ጊዜ ማሳልፍ እንፈልገውም ብሎኛል። እና ከኔ ምን እንደማይፈልግ ነግሮኛል ነበር ያለቻት እና እሱ ታዳ ደስ የሚል ነገር ኮ ነው፣ ጥሩ ነው እኮ ነው ያለቻት። እሺ አስመሳይ፣ በጣም ነው መታስመስዩ። እኔ እንዳንቺ አይነት አስመሳይ ሰው አይቻላቅም ነበር ያለቻት ታል። ሰላምን ማለት ነው። አቤጌል እሷ እንግዲህ የምን ማስመሰል ነው ደግሞ ይሄ? እኔ ምን አገባኝ ተፋቀራችሁ አልተፋቀራችሁ፣ አቤት አብራችሁ አሳለፋችሁ አላሳለፋችሁ፣ እኔ ምን የሚያገባኝ ነገር አለ? ይሄ እኮ ለኔ እኔ እኮ ምን ነገር ያለበት ነገር አይደለም ነበር ያለቻትና፣ አይ አትዋሺ፣ አንቺ የምትፈልጊው ከዳጣ ጋር አብሮ እንዲሆን ነው ነበር ያለቻትና ደግሞ አሳርፊያተችን አይጥ ነው ያለቻትና መቼ ማየት የምትዩ ዳጣን ነው። ዳጣ ደግሞ አይጣለችም፣ ቆንጅዬ ልጅ ናት ለውም ልቅም ያለች ነበር እና የመለሰችላት። ሰላም ለምንድነው እንደዚህ ጠበቃ የቆመችላት? ስለ ዳጣ የሚለው ለሁላችንም ጥያቄ እየፈጠረብን ነው ማለት ነው። ሚስጥሩ ለኛም ንገሩን እያልን እንገኛለን ና እንግዲህ ንገሪያት ብላ እየተመናቀረይ ወታለች ማለት ነው። እንግዲህ ዳጣም መርቂኝ ሰላምዬ እያለች የሰላምን እግር እያጠበይ ትገኛለች። ዳጣዬ ዬ እኔ ኮ ሰራተኛ ነበር ኮ አንቺ ደግሞ የዚህ ቤት እንግዳ ነሽ ነበር ያለችት። አረ ሰላም ዬ አንቺ የቤትማ ቤት የቤቱ ጌታ ነሽ እንጂ አንቺ ሰራተኛ እኳን አይደለሽም ነበር። አይ የቤቱ ጌታ ሌላ ናቸው፣ እኔ ሰራተኛ ነኝ። ታይ አለ ቦታዬን ተናትበኝ፣ አለ ቦታዬ አታስቀምጪኝ። እንደዛውም ደግሞ እኔ ሰራተኛ ሆኚ አንቺ የቤት እንገዳውንሽ የእኔ ነገር እያጣብሽኝ ነው። በጣም ነው ደስ ያለኝ እያለቻት ነበረና እሷም እንግዲህ መርቂኝ ብላትም ነበር። እሷም መልካም ተዳሪ ስጥሽ፣ የሚወድሽ የሚንከባከብሽ ባሊ ስጥሽ እያለች እንግዲህ እየመረቀቻት አሜን እያለች ነበር። ና ናታንም ኮሽ ሳያደርግ መቶ እንግዲህ እነሱ አጠገባቸው መቶ ቆሙ ነበረ። እንግዲህ መቶ አጠገባቸው የቆመው ከአቤቄል ጋራ እሱ ክላስ ነበረ፣ አቤቄል እሱ ክላስ ነበረች። ና አብሮ እያወሩ እያሉ ዳጣን እንድጥራት እንዳይደብራት፣ ከኛ ጋር ትሁን ነበር ብሎ የመጣውና እሱ እንግዲህ ይህን ሲስተምን በድጋሚ እየተጠቀመው እሷ ለማስቀናት ነው ማለት ነው። እሷ ደግሞ ዳጣ ምን ታደርግልናለች? እዛው ተቀመጥ እንጂ እኔ ከንተ ጋር ብቻ ነው ጊዜ ማሳለፍ የምፈልገው ብለው ነበር። እና አቤቄልም ነገር ግን እሱ አይ እሷ ብቻዋነት ውሃም የለችም እማየም የለችም ብቻዋ እንዳይደበራት ትምጣና ከኛ ጋር ትጫወት ነበር ያላትና አቤጌል ግን ፈቃደኛ አይደለችም ለማስቀናት ነው ያለት እና ማስቀናት ነው ብቻ ሆነ ድላይ እንዲ ያለችው እንዳይደብራት ነው አልኩሽ ሲላት እንግዲህ ሰላም አለች ይላት አደለ እንዴት አደዘው ከሰላም ጋር ትጫወታ ምናምን ብላ ነበረ እንግዲህ እሱም አይ መጥራት አለብኝ በማለት እንግዲህ እዚሁ ጠብቅኝ በማለት ዳጣ ሊጠራ ሲሄድ ዳጣ ግን እያጠበ እየተመረቀች ነው እየደረሰው ና እንግዲህ እሷም ምንድን ነው እንዴ፣ ሰላምዬ ከባል ውጭ ሌላ ምርቃት የለሽም እንዴ ባህል ባል ብቻ ኮኑ እያልሽ እየመረቅሽኝ ያለሽ እንዴ? ሌቶር ይውጣልሽ መኪና በመኪና ላይ መኪና፣ በቤት ላይ ቤት፣ በሀብት ላይ ሀብት ምናምን ብለሽ አትመርቄኝም እንዴ ነበር እያለቻት። ና ሰላምዬ እንደዚሁ እንግዲህ እግሯን አጥባ ተነስታ፣ ናታንም ካጠገቧ እንግዲህ በፈገግታ በስስት ዓይን ነበር በስስት ዓይን ነበር ዳጣን የሚመለከታት ና እንግዲህ እሷም መርቃት እቃውን አነሳስታ አጠገቧ አስቴር እንግዲህ አይኗ ብሎ ነበር ቁልል ያለው እሷ እስከምትወጣ ድረስ የናታ ማለት ነው። በቃ ከዳጣ ጋር ነው አይኑ ሁሉ ቁልል ብሎ የሄደው ና እሷም እንግዲህ የተባረከች ልጅ የወለት ናታን ነ እንግዲህ ማግባት እንደዚቻ ነች የተባረከችዋን ሴት ነው ነበር ያለችው። ና ሰላም ዬ እንግዲህ ናታንና ዳጣ እንዲቀራረቡ እየገፋፋች ነው የምትገኘው። እና እንደዚሁም ዳጣንም ጊዜ ስጪው ለምንድ ነው እየኮራሽበት ነው በልጁም እያለቻት ትገኛለች። እና ዳጣ ግን ደግሞ በእህትነት ነው የቀረበችው እንጂ በሌላ ነገር አይደለም። እና እሷም እንግዲህ እንዳትሳሳች ብዙ አሳሳች ወንዶች አሉን ብላም እየመከረቻት ነበረ። ወንድ ስትመርጪ አይተሽ መረጪ ነበር ያለቻት። እና ብዙ አሳሳቶች አሉሽ አሉ ህይወትሽን የሚያበላሹሽ አሉ። እና ይሄን እንዳትሳሳቺ ብላ ብዙ ምክርም እንደናት እናትም ናት እንደናትም ደግሞ ብዙ ምክር መክራትም ነበረ። ናታንንም እንግዲህ አሁን ማግባት እንደዚች አይነቷ ነው፣ እንግዲህ ይህ በማለት ጣል ላርግታለት አለች ማለት ነውና ናታን ግን አንድ ጥያቄ የፈጠረበት ነገር አለና ክላሱን እያጠዳች እያለች እንግዲህ እሱም ምንድን ነው ወፈረሽ? ብኛል ደግሞ እያላትም ነበረ ና እሷማ ተመችቶኝ ነው ምናምን ነበር ያለችው። ይሄ ውፋሬ የሰላም ውፋሬ ብዙዎችን አነጋጋሪ ሆኗል። ና እንግዲህ አቤጌልም እንደዚሁ አርጉዝነሽ እንዴ እያለቻት ነበረ ሰላም ማለት ነው። እሷም በጣም በመደናገት የምን እርግዝና ነው የምታወሪው ነበር ያለቻት። ና እንዴ ከዚህ ቤት ወጥተሽ ታውቂ ያለሽ እንዴ ስትላት፣ ምን አገባሽ ባረ ባረግዝ እስከ ምንድን ነው ደግሞ ማረግዘው ስትላት እንግዲህ እሷም እኔ ራሱን ለጠይቅሽ እንጂ ከምን እንዳረገዝሽ ብትላትም ከንፋስ ነው ምን አገባሽ አንቺን አረገዝኩ አላለገዝኩ ነበር ያለቻት። ይሄ ነገር እማዬ ከሰማች ጉር ነው የሚፈላው ነበር ያለቻት እና ምንም የሚያገባሽ ነገር የለም። ባረግዝ ባላረግዝ የምሸከመው እኔ ነኝ፣ ከአንቺ ህይወት ጋር አያገናኘውም ነበር ያለቻትና እና ጨዋነኝ እያልሽ ነው? ጨዋነኝ ማለትሽ ነው? ዝም ብለሽ ሳት ተገቢ እርግዣለው የምትው በማለት እንግዲህ ገለ ማምጣት ነበር የወጣችው። በቀደሞ ክፍልም እንግዲህ ዳጣም እሷ ጋር እየተጫወተች እያለች እንግዲህ እንዴ፣ ሰላም እየእርጉዝነሽ እንዴ ብላት ነበረ። ዳጣ ማለት ነው። ባለፈው ክፍል ላይ እሷም በቤቤ አንቺ ደግሞ ምንድን ነው ብታወሩ፣ በይ ሂጅልኝ ስራ የለ ስራ ብላ ነበር ያሰናበተቻትና ይሄ ነገር ምንድን ነው? በተደጋጋሚ ሁሉም ወፈርሽ፣ አረገዝሽ እያሉ ይገኛሉና፣ ሰላም ካረገዘችም ደስ ይላል። ዳጣ እህት አገኘች ማለት ነው። ለአቶ ደረጀ ግን ይሄ ነገር በጣም አሳሳቢ ነው የሚሆነው። ወይዘሮ ማርታ ስታውቅ እንግዲህ ከየት መጣ እንዴት ሆነ የሚለው ነገር አጠራጣሪ ነው የሚሆነው እሷ መብት አላት፣ ግን ከቤት ከዛው ከቤት ከሆነ ብዙ ጥያቄ ሊፈጠርባት ይችላል። ሰላም ላይ ማለት ነውና እና እንግዲህ ሰላምን በስተ መጨረሻ ለመናገር ፈቃደኛ ያልሆነችም ናታንንም አንድ ቀን አጫውትሃለሁ እያለችው ነበረ። ዳጣም ናታን ክፍል ሄዳ ነበረ፣ እንግዲህ ለማስቀናት ነበረ። አብረሽ እንድትሆኝ እንድትጫወች ነው ሲላት፣ አቤቄ ልምዛው ነበረች። እና በቃ አቤቄ ላጠገብሃለ አይደለ፣ እናንተው ተጫወቱ፣ ይመቻችሁ በማለት ነበረ ትታቸው ወጣች እና ይሄ ነገር ግን ናታንን በጣም አናዶታል ማለት ነው፣ በጣም የተናደደው እንደዚሁም አቤጌልም ለእናቷ ወይዘሮ ማርታ ሰላምዬ እርጉዝ ነች ብላታለች። ወይዘሮ ማርታም እንግዲህ ባለጌ እንደዚህ አይነት ነገር አታውሪ ብላ እንግዲህ አቤጌልም በጥፊ ብላታለች ማለት ነው። እውነት ይሄ ነገር ምንድን ነው? እውነት ነው ወይሽ ውሸት ነው የሚለውን ቀጣይ ቪዲዮ ጀላችሁ መጣለሁ። ቻርሳምቱልኝ ላይክ አርጉኝ ፈልጌው